ሰላም! ሰላም! ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኔ ያለውን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮ በስደት የምትኖሩ እህቶቼ ወይ ቪዲዮ ከበዛ በጣም በጣም ከበዛ ስምንት ደቂቃ ነው የሚሆነው። እና ጊዜያችን ሰታችሁ እንድታዳምጡኝ እንዲሁም ደግሞ ለሌሎች ሼር እንድታደርጉ ፈልጋለሁ። በጣም ብዙ እህቶች እየተበሉ ስለሆነ ነው፣ አስቸኳይ መልእክት ነው። ሁላችሁም ቪዲዮውን ሼር በማድረግ ጀምሩ ማለት ነው። ምክንያቱም እጅግ በጣም በአሁን ጊዜ አሁን ባለንበት ጊዜ እጅግ በጣም የምጠቅማችሁ ቪዲዮ ነው ብዬ ተስፋ አደርጋለሁ። ስለ ሁሉም ነገር እንግዲህ ቪዲዮ የሚሆነው በቤት እና ስለ ቤት አሁን ላይ አዲስ አበባ እንግዲህ ከዛሬ አምስት እና ስድስት ወር በፊት በጣም ብዙ ቦታዎች ሲፈርሱ ነበሩ። ብዙ መዝጊዶች፣ ብዙ ቤተክርስቲያኖች እጅግ በጣም ብዙ ነገር እየተካሄደ ነው። አሁን ግን ሻሸመኔ እና ሻሸመኔ አካባቢዋ ላይ እጅግ የሚያሳዝን እና ለአይምሮ የሚከብድ ነገር እየተካሄደ ነው። እሱ ምንድን ነው? መንገድን ሰበብ በማድረግ በጣም ብዙ ቤቶች እየፈረሱ ነው። እጅጉም በጣም ከምላችሁ በላይ ማለት ነው። በእውነት እውነቴን ነው ምላችሁ እግዚአብሔር በሚያውቀው ማለት ነው እና ስለዚህ ሰዎች እየፈሩ በጣም በትንሽ ብር እንዲህ ነው የማይባል ሰፊ ቤት ሁለት ቤት አራት ቤት ያለበትን በጣም በትናንሽ ብር እስከ ስምንት መቶ ሺ እስከ አምስት መቶ ሺ እየሸጡ ይለቃሉ። እነሱ ከሸጡ በኋላ ደግሞ መንገድ እየመጣ እየወሰደ ወዲያው ነው የሚያፈርሰው። ምንም አይነት ጊዜ ገደብ የለውም። ምንም አይነት የገንዘብ ካሳ የለውም። በዚህ ላይ በጣም ብዙ እህቶች እያበዱ ስለሆኑ እባካችሁን ሸርሸር በመደራረግ ወደ እኛ አካባቢ ያላችሁ፣ ስለ ሌላው አካባቢ አላቅም። ወደ እኛ አካባቢ ወደ ነጌሌ በዚህ በኩል ወደ አጄ ምንድነው ኩየራ ምናምን ያላችሁ ልጆች፣ በዚህ ወደ አዋሾ ወደ ኮፈሌ ወደ ላይ ያላችሁ ልጆች ይሄን ቪዲዮ በደንብ እርስ በራስ ሼር ተደራረቡ፣ ማለት ነው። እጅጉም በጣም እጅግ በጣም በሚገርም ሁኔታ ድሮ መንገድ ባለ ላይ አስር ሜትር ሀያ ሜትር ምናምን ተብሎ ጨመረ ወይ ደግሞ ይጨመራል እየተባለ ነበረ። እንትን እየተጨመረ የነበረው መንገድ አሁን ግን በፈለጉበት መንገድ ቤት ይኑረው፣ ምንም ይኑረው፣ ፎቅም ይኑረው፣ ዛሬ ግዢ፣ ነገ ግዢ፣ ምንም አይነት ሰበብ አይፈልጉም። እንደዛ እያፈረሱን እግዚአብሔር ምስክሬ በእውነት ነት ነው ምላችሁ እኔም አንድ ሰብጥቻ ሳይቻለው በጣም ብዙ ቤት ሰርቼበታለሁ፣ በጣም ብዙ ላብ ደሜን አፍስሼ በታለሁ። ግን አሁን ነፍሴ በፍራቻ በስጋት እግዚአብሔርን እውነት ነው ምላችሁ እና በጣም በከባድ ሁኔታ ላይ ምን ያለ ነው፣ ምክንያቱም ቤቱ ጋርና እንዴት እንደሚመጣ አይታወቅም። ሲመጣ ብቻ የሆነ ስልክና ምናምን ይዞ ነው የሚሄዱት። ከጮኸ እዛ ቦታ በቃ መፍረስ አለበት። ሲፈርስ ደግሞ አርባ ሜትር አርባ ሜትር ማለት በጣም ሰፊ ሰፊ ቤት ነው የሚያፈርሱት ና ወዲያው ነው አጥር እያፈረሱ የሚያልፉት እና እንግዲህ ሁሉም አካባቢ ተጀምሯል። ዜሮ አስር ተጀምሯል። ዜሮ አንድ ተጀምሯል። ወንዶ ማዞራ ተጀምሯል። እኛ ጋር ተጀምሯል። ዜሮ አምስት ዜሮ ስምንት ስለዚህ ያልተጀመረበት የለም። አሁን ትልቁ ዋናው ሀሳቤ የቤት መፍረስ ወይ ደግሞ የቤቶች እንደዚህ መሆን እሱን ላወራላችሁ ላወራላችሁ አለ የሚመጣው። እኔ ልነግራችሁ የፈለግኩት አሁን ላይ ሻሸመኔ ላይ ምንም አይነት መሬት እንዳትገዙ፣ አለመጣ ምንም አይነት መሬት እንዳትገዙ። ለምን በመቶ ሺህ አይሆንም? ለምን በነፃ አይሆንም? ማንም ሰው ስለ መሬት ሲያወራላችሁ እንዳትቀበሉ። ይሄ በቲክቶክ የምታዩት በዩቱብ የምታዩት ለችግር ነው የሚሸጡት። ለማምለጥ ስሉ ነው የሚሸጡት። እኔ አካባቢ ከኔ ጎን ምሸጥ ነው ለምንድን ነው ብዬ ስጠይቅ መንገድ ይደርስበታል ተባለ። ቤቱን ቀርጬ ላሳያችሁ እችላለሁ። ሶስት መቶ ካሬ አራት መቶ ካሬ የሆነ ግን በስምንት መቶ ሺህ እየለመነ ነው። ከኔ ፊት ለፊት በጣም ሰፊ ቤት እየተሸጠ ነው። ምንድነው? መንገድ ነው እያሉ ነው። ስለዚህ እኔ ግን እግዚአብሔር ያረገኝን ያርገኝ። ምክንያቱም እሱ ነው የሚያውቀው። ምክንያቱም ምን የሚያስቀምጥኩት ብር የለም ልጆቼ ናቸው። ስለዚህ እግዚአብሔር ድጋሚ ወደ ስደት ልበትን ካልፈለገ በስተቀር ምንም ነገር እንደማይደርስብኝ ተስፋ አደርጋለሁ። አምና አለው፣ በአምላኬ ላይ ተስፋ አለኝ። ስለዚህ ውዶቼ እባካችሁን እባካችሁን ተጠንቀቁ። ሻሸምኔ አካባቢ መሬት እንዳትገዙ፣ ባጭው ልላችሁ የፈለኩት ሳላንዛዛባችሁ፣ ወሬ ሳላበዛባችሁ፣ ይሄ ልላችሁ ነው የፈለግኩት ማለት ነው። ሌሎቻችሁ ደግሞ የገዛችሁ ለምሳሌ እኔ በእኔ በኩል በቀስ እያልኩ እንግዲህ ቤቱ መሬቱ በጣም ሰፊው ስለሆነ በአንዱ በኩል ጨርሻለሁ የሚቀረኝ በፊት ለፊት ነበረ ክፍት ነው በደንብ አላጠርኩም በቅርጮ ምናምን ነው እሱን ለማጠር ነበር የፈለግኩት ግን አሁን መንገድ እስከሚያልፍ ምንም ነገር አልሰራም ስለዛ የምልላችሁ ነው እናንተንም የገዛችሁ ካላችሁ ምንም ነገር እንዳሰሩበት መንገድ እስከሚያልፍ ማለት ነው ምንም ነገር እንደዛው ይቀመጥ ከወሰደም እንደዛ ይወሰድ ምክንያቱም ብርሽንም ጨርሰሽበት ብዙ ነገሮቻችን ጨርሰንበት ድጋሚ እንዳትከሱ የገዛችሁ ማለት ብር ከፍለሽ ተፈራርመሽ ወረቀት የወሰድሽ እህቴ ካለሽ እንዳሰሪበት እንዳሰሩበት እባካችሁም ሼር ተደራረጉ እኔ አሁን ከኔ ፊት ለፊት ወደ ውጭ ስለማልወጣ ነው ቪዲዮ ቅርጽ ላሳያቸው እችላለሁ። ግቢውን ፈረከስ አድርጋ ቤቱን በዘመናዊ ሁኔታ በሚገርም ሁኔታ ጨርሳለች። ግን ገና ነው የጨረሰችው። አልገባችበትም። አረብ ሀገር ነው የምትኖረው ተባለ። አልገባችበትም፣ ግን መንገድ ይወስዳል እየተባለ ነው። ከራሴ ይልቅ ለእንደዚህ አይነቶቹ ነው ማስበው። አትሊስት እኔ ኖሬበታለሁ፣ የተወሰነ ቀንም ብትሆን ማለት ነው። ስለዚህ እንደዚህ አይነት ከባባድ በቃ ለጆሮ የሚከብዱት እንቅልፍ የሚነሱት አንዳንዴ አገር ውስጥ ሰርተን ለፍተን ባገኘነው ብር ቢሆን ምንም ችግር የለውም። በእውነት ቢያንስ አትሊስት ከሰዎች ጋር እየዋል ከሰዎች ጋር እየተጨቃጨቅ ከሰዎች ጋር እየተግባባን ከሰዎች ጋር እያደረግን ነው እና በሰው አገር እንደ እብድ በሰው ኩሽና እንደዛ ሆነን ፀሐይ እየናፈቀን እንደዛ ሆነን ባመጣነው ብር ስንበላ ገና ሳንገባበት እንደዚህ ሲሆን በጣም ያማል። አንዳንዴ ደግሞ ምን አስባለሁ፣ እሺ ይሄ ሁሉ መንገድ ወጣ የሁሉ ሰው ተሰደደ ቤቱን አጣ መሬቱን አጣ መንገዱን ማን ነው የሚጠቀመው? ይሄን ጥያቄ ግን የምመልስልኝ አካል የለም። የሚያሳዝነው ግን ይሄ ጥያቄ በአይምሮ ያለ መንገድ እየተባለ መንገድ እያለ ሌላ በሰው ቤት እየተወጣ እናቶች እያለቀሱ አዛውንቶች ሜዳ ላይ እየቀሩ እሺ፣ መንገዱን ማን ነው የሚጠቀመው ነው ማለት ለህዝቡ ለህዝብ የሚሰራ ከሆነ ህዝብን አስደስቶ ቢሆንስ አትሊስት ያለ መንገድ አይደለም እየኖርን ያለ ነው ያለው ቢስተካከልልንስ። ለምሳሌ ከሞቢል ቀጥታ ወደ አዋሳ ወደ አርባ ምንጭ ወደ ወላይታ ሶዶ የሚሄድ መንገድ ከጥቅም ውጭ ሆኗል። እርጉዝ ወይ ደግሞ ነፍሰ ጡር በጭራሽ ልትሄድበት የማትችል በጣም አስጠሊታ መንገዶች አሉ። ኢቭን እኔ ከምኖርበት ከልደታ እስከ ሞቢል ለመድረስ ያለው መንገድ በቃ እኔ ምን ብዬ ልንገራችሁ? በእግር መሄድ ነው የሚያስመርጠው። አሁን ላይ ኦልሬዲ ተጀምሯል እንጂ ያን ያን ጨርሶ ያን ያን ውጤታማ ሳይሆን አስፋልት ሳይሰራ አስፋልት ተቦርብሮ መሀል ከተማ ላይ አስፋልት ሳይኖረን አስፋልት ሳይሰራለን መንገድ እየተሰራ ነው ስባል ማን ያምነን ማን ያምነን። ግን የእናቶች ጭንባ ደግሞ ከባድ ነው። እውነት በድንጋጤ ስንቱ እየሞተ ስንቱ ስንት ነገር እየተካሄደ መሰላችሁ? በአሁኑ ሰዓት ሻሸመኔ ያላችሁ ታውቃላችሁ። ኮመንት ላይ ደግሞ ጻፉልኝ ውሸትና እውነት መሆኑን የደረሰባቸው ልጆች ካላችሁ ጻፉልኝ። ለማንኛውም ለመናገር የፈለኩት አጠር አድርጌ መሬት እንዳትገዙ፣ ከገዛችሁ ደግሞ ቤት እንዳትሰሩ። ተረጋጉ። ቢያንስ እቺ አመት እስከምታልቅ ድረስ እስከ መስከረም ምንም ነገር እንዳትሰሩ ለማለት ያክል ነው። በቀደም ቶንሲላሞ የነበረ ድምፄ አይሰማም ነበረ። አይሆፕ ዛሬ ይሰማችኋል ብዬ ተስፋ አደርጋለሁ እና ውድ ጓደኞቼ ስላለው ነገር እንግዲህ ይሄን ይመስላል። አዲስ ነገር ካለም አሳውቃችኋለሁ ማለት ነው። በያላችሁበት ሰላም ሁኑልኝ። መልካም ጊዜ፣ መልካም ቆይታ። ሸርን ሰንበት የሰራ እየመጡ ነው። የሰራ አቤት ወጥ ደህና ነሽ። እና ይህን ይመስላል። ቻው